አሁን ሰዓቱ የእጅ ከምን ነው። እጅ ከምን ላይ ደግሞ እንግዲህ ሀሚ እልፍ ብላ ወደ ሌላ ስቱዲዮ ትሄዳለች፣ ከጎናችን የለችም ዛሬ። ሀመረ እጅ ከምን እምትዩ ማንን ነው? ምን አይነት ሀሳቦችን ታቀርቢያለች? መድረኩ ያንቺ ነው። ቀጤ እንግዳ ደርሳለች። ኢንተርናሽናል ሞዴል ነች፣ ፋሽን ዲዛይነር ነች። ሰናይት ማሪዮ ትባላለች። ቆንጆ ቆይታ እንሰጣችኋለን። ተመልካቾችም እንግዲህ እጅ ከምን እንድትከታተሉ ጋብዛለሁ። ሰኒ እንዴነሽ? እግዚአብሔር መስገን ስለመጣሽ፣ እንግዲህ ስለሆነ ሸጣ ማመሰግናለሁ። ስለጋበስሽኝ እኔም በጣም አመሰግናለሁ። መልካም እንግዲህ እጅ ከምን የምንልበት ሰዓት ላይ በከተማችን ውስጥ የተፈጠሩ አዳዲስ ነገሮችን ዞር ዞር እያለን ያያያን እንዴት ታሰቡ፣ እንዴት ተፈጠሩ የምንልበት ነው ነው። በኋላ ላይ ስለሱ እናነሳለን። ቀደም ብለን ግን ስለ አንቺ ስራ አጀማመር እናንሳ ምክንያቱም አንዳንዴ ታስቦበት የሚጀመር ነገር አለ፣ እንደ አጋጣሚ የሚጀመሩን በህይወታችን ውስጥ የሚመጡ አጋጣሚዎች ደግሞ የህይወታችንን መስመር የሚያስይዙን ጊዜ አለና ሰኒ ከሶዶ አካባቢ ተነስታ ወደ ኬንያ ናይሮቢ ለትምህርት ባቀናችበት አጋጣሚ ነው ወደ ሞዴሊንግ ሙያ የገባሹና እንዴት ነበር ያጋጣሚ አጋጣሚው በጣም የሚገርም ነው። ብዙ ጊዜ እናገር ነበር። ለእኔም አጋጣሚ ነበረ። በዛን ጊዜ ስለ ሞዴሊንግ ምንም አውቀው ነገር አልነበረም። አጋጣሚ ሆኖ ትምህርቴን ለመማር ነው ሄድኩኝ። የመጀመሪያ ዲግሪን ሶሽዮሎጂ ነበር የተመረቅኩኝ እና ለዛው ትምህርት ዩጋንዳ በስኮላርሽፕ አግኝቼ በሄድኩበት ነው። አጋጣሚ መንገድ ላይ እየተራመድኩ ነው። በሞዴሊንግ ኢንዱስትሪው በጣም ታዋቂ የሆነች ዲዛይነርም ሞዴልም የነበረች የኢማኒ ካምፓኒ ላይ ነው ቀጥታ በመኪና እየሄደች ነው ነበር። አስቁማ ጠርታኝ ሞዴል መሆን ትፈልጊያለሽ? አለችኝ። ምንድን ነው ሞዴል ብዬ ጠየኳት በጊዜው። ያው ቀደም ሲል እንደገለጽሽው ወላይታ ነው ተወልጄ ያደግኩኝ እዛው አካባቢ ላይ ሞዴሊንግ የሚባል ነገር ምናቀው ነገር የለም። ያው ከከተማ ምራቅ ብለው ያለ አካባቢ ስለሆነ ያን ያህል አዌርነሱ አልነበረንም ሶ በስኮላርሽፕ ሄድኩበት ጊዜ ሞዴሊንግ ስትለኝ ምንድን ነው የመሰለኝ በትምህርት ዘርፍ የሚሰጥ ዩኒቨርሲቲ ላይ የሚሰጥ ነገር ነው የመሰለኝ። ና አሴ ዲፓርትመንት ከሆነ ጆይን አረጓለሁ አልኳት። ሳቀች። ና ወደ ራሷ ስቱዲዮ ጋበዘችኝ፣ ዘንድ ትሬኒንግ ራሷ ሰጠችኝ። በዛው ቀጠልኩኝ። ና ሞዴሊንግ ምን እንደሆነ ተረዳሁት ማለት ነው። ስለዚህ ከዛ በፊት ምንም እውቀቱም አልነበረኝም። አጋጣሚው ለእኔም አንዳንድ ጊዜ ቻንሶች ሲመጡ በእንደዚህ አይነት ነገር ነው እና በዛውን ወደ ሞዴሊንግ ኢንዱስትሪ ተቀላቀልኩኝ ምን ተሰማሽ እንደው የ ሞዴሊንግ ኢንዱስትሪ እናውቀዋለን በጣም ኢንተርናሽናል መድረኮች ላይ የሚያወጣ ራስን በደንብ ለመግለጽ የሚያገለግል ሙያ ነውና ገብተሽ ካወቅሽ በኋላ አንቺ ሄድሽበት አላማ ሌላ ትምህርት ከዛ እዚህ ሙያ ውስጥ ደግሞ ራስሽን ስታገኙ ምን ተሰማሽ በጊዜው ትንሽ ተደናብሬ ነበር። ምክንያቱም ፊልዱ ቶታሊ እኔ ከምገምተውም ውጭ ነበር እና አንደኛ ማስታወቂያ ስራዎችን ሞዴሊንግ ሲባል እንግዲህ የተለያየ አይነት ሞዴሊንግ እንትኖች አሉ። አንደኛ የስቴጅ ሞዴሊንግ አለ፣ የፎቶ ሞዴል አለ፣ የተለያዩ ናቸው። ቀጥታ እኔ የወሰደችኝ የራንወይ ሞዴሊንግ ላይ ነበረ። የፋሽን ሾ ላይ አልባሳትን ለብሼ እንዳሳይ ነበር እና የመጀመሪያው ኤክስፒሪንስ በጣም የሚያስደነግጥ ነበረ። ሾርት ተርም ትሬኒንግ ነው የሰጠችኝ የነበረው። አረማመድ ነው ያስተማረችኝ ዘን ኮንፊደንስ ከሰዎች ጋር ስትገናኝ ሊኖርሽ የሚገባውን ኮንፊደንስ፣ በጊዜው ጀስት በጣም ኮንፊደንሻሊ ልብሱን ለብሰሽ ልብሱን ማስተዋወቅ የምትችይበት ስቴጅ ላይ ነው ያደረገችኝ። ሶ የመጀመሪያ ሾ ላይ ተደናብሬ ስቴጁ ላይ ስወጣ ህዝቡ ፉጨቱም ጭብጨባውንም የኢትዮጵያዊነት ከለርም ስላለኝ ከሌሎች ሞዴሎች የተለየ እይታ ነበረኝና በጊዜው በጣም አስደንጋጭ ነበር ዘን ቀስ በቀስ እየወደድኩት እየለመድኩት አሴ ፕሮፌሽን እየወሰድኩት ሄድኩኝ። ግን የመጀመሪያው በጣም አስደንጋጭ ነው። ያው ደስተኛ ብሆንም በጊዜው ለመሳተፍ ጥሩ ነበረ። ግን ወደ ሀገራችን ሲመጣ ደግሞ በጊዜው የነበረው የሞዴሊንግ ሲባል የነበረው ኢሜጅ በኢንተርናሽናል ሌቭል ላይ ከምናውቀው ሞዴሊንግ የተለየ ነበረ። ሶ ያንን ኢሜጅ ደግሞ ወሽ አውት ማድረጉም ትንሽ ከበድ ይል ነበርና ብቻ በጥሩ ሁኔታ ያው የመጀመሪያ ኤክስፒሪያንስን አለፍኩት። ስትኖሪበት እየለመድሽው ስለምትጂ ብዙም አልከበደኝም። እንዲህ እንደ አጋጣሚ የተጀመረው የሞዴሊንግ ስራ ትልልቅ መድረኮች ላይ አሳትፎሻልና እንደው ታዋቂ ከሆኑ መድረኮች እነዚህ ዚህ ላይ ተሳትፍ ያለው የምታያቸው ኤክስፒሪንሶችን እስቲ አጫዎች ያ ያ ወደ ሞዴሊንጉ ኢንዱስትሪ ከገባሁኝ በኋላ ትምህርት ላይ ዩጋንዳ ጨርሼ ወደ ኋላ ነው የተመለስኩኝ። ስለዚህ የሞዴሊንግ ኢንዱስትሪ ወደዚህ ስመጣ ኢትዮጵያ ላይ ብዙም የሰራሁባቸው መድረኮች አልነበሩም፣ አጋጣሚውም አልነበረም። የምሳተፍባቸው መድረኮችም የሞዴሊንግ እንደዚህ ዝግጅቶችም ብዙ አልነበሩም እና ትምህርቴን እንደጨረስኩ ወደ ኋላ ወደ ኢትዮጵያ ተመልሼ ስለነበረ በመምህርነቱ ነው የቀጠልኩኝ። ተመልሼ ስመጣ ወደ ተለያዩ ዩኒቨርሲቲዎች ኮሌጆች ላይ መምህር ሆኜ ሶሺዮሎጂን ሳስተምር ነበር የቆየሁኝ ና ከዛው የነበረኝ ኤክስፒሪያንስ ወደ ኢትዮጵያ ሲመጣ በተወሰነ መልኩ የተገደበ ነበር። ዘን አጋጣሚውን አግኝቼ ደግሞ በትዳር ጣሊያን ከሄድኩ በኋላ ጣሊያን ሀገር የፋሽን ኢንዱስትሪ ያለበት ያው በፋሽን ኢንዱስትሪው የታወቀ ነው፣ እንደ ሚላን አይነት ትልልቅ ከተሞች ያሉበት እዛ ሲሄድ ደግሞ ድጋሚ አጋጣሚውን አገኘሁኝና የተሳተፍኩባቸው መድረኮች እንግዲህ በዓለም ደረጃ ትላልቅ የሚባሉ መድረኮች ከኒውዮርክ ጀምሮ ከሚላን ጀምሮ እስከ ኒውዮርክ የተለያዩ ቦታዎች አፍሪካ ሀገራት ላይ ናይጄሪያ ላይ፣ ደቡብ አፍሪካ ላይ የተለያዩ ሀገራት ላይ ላይ ተሳትፎ ያለው አጋጣሚውን ስላገኘ ሆኝ ማለት ነው። መልካም እንግዲህ፣ እንዲህ እንዲያያለ እዚህ የደረሰው ሞዴሊንግ ወደ ፋሽን ኢንዱስትሪ ደግሞ ቀይሮሻል። የፋሽን ዲዛይነርነት ሙያንስ በምን አጋጣሚ ነው የተቀላቀልሽ? አው የፋሽን ኢንዱስትሪ ጋር ስገባ እውነቱን ለመንገር በመንፈሳዊ ቅናት የሚባል ነገር አለ አይደል ብዙ የፋሽን መድረኮች ላይ የብዙ ሀገራት አልባሳትና ያለው ለምሳሌ ከአፍሪካ ሀገራት ብንወስድ የጋና አልባሳትና ያለው የናይጄሪያዎችና ያለው የኢትዮጵያ የለም። ብዙ የፋሽን ኢንዳስትሪው ላይ በራሱ የሚሳተፉ ጥቂት ሞዴሎች ናቸው። የኛ ሞዴሎች ያሉ አሁን እንደ ነሊያን ብንወስድ እንደነ ገሊላን በዓለም አቀፍ ኢንዳስትሪው ላይ የታወቁ ናቸው። ነገር ግን የፋሽኑ ላይ ሲመጣ ግን የፋሽን ስቴጅ ላይ አልባሳቶቻችን አይቀርቡም። ስለዚህ እኔ የሌላን ለብሼ ከማስተዋውቅ የራሴን ባህል ለብሼ ለራሴ አገር ማርኬቱን ማምጣት የምችልበት መንገድ ለምን አይኖርም? ስለዚህ ኢንዱስትሪው ላይ በደንብ ገብቼበት ለምን አልሰራም? ወደ ዲዛይኒንጉም ለምን አልሄድበትም? ከሚል የሞዴሊንጉ ያው ሾው ስናሳይ የሌሎችን አልባሳት ነው የምንለብሰው። ስለዚህ የአገሬን ባህል ማንጸባረቅ የምችልበት ፕራውድሊ መናገር የምችልበት 100 ፐርሰንት ኮተን የሆነ ማንም ሰው በየትኛውም ሲዝን ሊለብሰው የሚችለው አልባሳት አለን። ምርቱ አለን። የሌለን ምንድን ነው? ቴክኖሎጂው ነው። ስለዚህ ቴክኖሎጂ ካላቸው ሀገራት ጋር አንድ ላይ አብሬ ሰርቼ ለምን የሀገሬን ባህል አላስተዋወቅም ከሚል መንፈሳዊ ቅናት ነው የተነሳውና የምሳተፍበት መድረኮች ላይ የሚላን ላይ መሳተፍ ከቻልኩኝ የኔን አልባሳት ይዤ ነው መቅረብ ያለብኝ የሌሎችን ከምለብስ ከሚል ነው። ያው ተነሳሽነቱ ከዛ የመጣ ነው። ወደ ዲዛይነርነቱ የገባሽበት። መልካም። ከዛ ዋን ፒስ ፋሽን በሚል ብራንድ ቆንጆ ፋሽን ሾ በአፍሪካ ወደ ዘጠኝ ሀገራት እንዲሁም ደግሞ በተለያዩ አለም አቀፍ መድረኮች ላይ ያዘጋጀሽ አይደለ? እሱ ተቀባይነቱ ምን ይመስል ነበር? እሱ ተቀባይነቱ በጣም ሀይ ነው። የመጀመሪያ ሾው ያዘጋጀውት አጋጣሚ ሆነው ይሄ ሳን ቫለንታይን ያው በአውሮፓ ላይ በተለያዩ ዓለማት ላይ ይከበራልና የሳን ቫለንታይን የፍቅረኞች ቀን የዛን ቀን ነበር ያዘጋጀውት የመጀመሪያ አልባሳትን ያቀረብኩት። እነዛም ኢንስፓየር ያደረገኝ አካባቢ ላይ የተወለድኩበት ማንም ሰው ሲነሳ ከቤዙ ነው መነሳት ያለበት ያለበትና በራሴው ባህል ራሴ ደምቄ ልታይና ሌሎችንም ላድምቃቸው ከሚል የሳን ቫለንታይን ቀን ብዙ ጊዜ ምንድን ነው የምናደርገው? የውጭውን አልባሳት አምጥተን፣ አሁን በየሱቆች ብታይ ሳን ቫለንታይን ተብሎ ቀይ ከለር የሚሸጡት ነገሮች ሁላ ከውጩ አለም የመጡ ናቸው። ስለዚህ እኛ ስያ ከለር እኮ አለን። በብሔር ብሔረሰቦች ብንሄድ በጣም ብዙ ብዙ ተለብሰው ተነግረው ማያልቁ ትርጉም ያላቸው ባህል ያላቸው የራሳችን አልባሳት አሉ። ለምን ራሴ ያልሰራቸውም ብዬ ሳን ቫለንታይን ቀን የሰራሁትና መድረኩን ያገኘሁኝ ሮም ፋሽን ዊክ ላይ ነው። ስለዚህ የነበሩትን ቶታል የነበሩትን አብረውኝ የሰሩ ሞዴሎችን አለበስኳቸው። ሶ ያ ቫይራል ነው የወጣው። እጅግ በጣም የደቡብ ክልል የወላይታ አካባቢ ባህል ነበር። አልባሳቱን ድንጉዛን የሰራሁት ጀስት የወላይታ ቢሆንም ከጋሞም ጋር ሼር የምናደርገው ነው። አንድ ላይ ባህላችን ነው፣ የሁላችንም ባህል ነው። ያን አልባሳት ነው ይዤ የቀረብኩኝና እጅግ በጣም ነው የተወደደው። ሶ ከዛን ጊዜ ጀምሮ ኢቭን ጀርመኖቹን ላይ የእኛን ባንዲራ ነው የሰራችሁ ብለው በየጋዜጦቻቸው እስከሚወራ ደረጃ ድረስ ነበር የደረሰው። ሶ ያ አልባሳት እጅግ ጀስት ወደ ህብረተሰቡ እንድመጣ ስለ ፋሽን ኢንዱስትሪው ለካ ብሰራ የሆነ ደረጃ ላይ መድረስ እችላለሁ ባህሌን ማስተዋወቅ እችላለሁ ወደምለው ደረጃ እንድመጣ አድርጎኛልና በመድረክ አንግል እንግዲህ እሱ የመጀመሪያ ነው። ከሱ ጀምሮ ነው የተለያዩ ቦታዎች ላይ እየሄድኩኝ የተለያዩ ብሄር ብሄረሰቦች ሰዎችን አልባሳት ማሳየት የጀመርኩኝ። ከሱ ደግሞ ቀጠለና ደማሪዮ ፋሽን ዲዛይኒንግ ስኩል፣ ፋሽን ኢን ቴክኖሎጂ ስኩል በቅርቡ በአዲስ አበባ ውስጥ ተከፈተ። አው እሱ ተከፈተ። ከሱ በፊት አንድ ነገር ማለት ምፈልገው ቅድም ዋን ፒስ ፋሽን ብለሽኛል ና ብራንድ አድርጌ የጀመርኩት የነበረው ዋን ፒስ ፋሽን ነው። በአብዛኛው ይዣቸው መመጣቸው አልባሳትም ሆኑ ሳዘጋጅ ማዘጋጃቸው ኢቨንቶች ትርጉም ይዘው መሄድ ስለነበረባቸው ዋን ፒስ ፋሽን ነው ብዬ የሰየምኳቸው። ዋን ፒስ ያልኩኝ ምንድነው፣ ወጣቱን ህብረተሰብ ኢንተርቴን እያደረግን ሳይ ሳይሰላች የፋሽኑን ኢንዱስትሪም እያየ ባህሉንም እያየ ሞደርን የሆነውንም ካልቸር እያየ ኮምባይን የምናደርገውን ሁለቱን እያየ ኢንተርቴን እያደረገ አንድ ላይ ዩናይትድ መሆን እንዲችል ፒስ መስበኪያ፣ ሰላምን መስበኪያ መድረኮችን ነው ብዙ ጊዜ ሳዘጋጅ የነበረው። አርባ ምንጭ ላይ አዘጋጅቻለሁ፣ ወላይታ ላይ፣ ወልቂጤ ላይ እንዲህ ትላልቅ የፋሽን ኢንዱስትሪ አለበት የሚባል ከተማ ላይ ብቻ ሳይሆን ባህልን ሊያስተዋውቅ የሚችልበት መድረኮች ላይ ሳዘጋጅ ነበር እና ያ ዋን ፒስ ፋሽን አሁን አድጎ ወደ ዳማሪዮስ የመጣበት። ዳማሪዮስ ደግሞ ቦሌ ላይ አዲስ ሞደርን የሆነ የፋሽን እና የቴክኖሎጂ ኢንስቲትዩት እየከፈትኩኝ ነው ያለሁት። ወደዛ እንዴት ተቀየረ? ያው ልጅ ሲወለድ ብዙ ጊዜ የአባትንም ስም ማስጠራት አለበት አይደል? ደማሪዮ ከማሪዮ ማለት ነው። አጋጣሚ ሆኖ ብዙ ሰዎች ይጠይቁኛል፣ ማሪዮ ከየት የመጣ ነው ይላሉ። የአባቴ ስም ነው። የክልስ ስም ነው የሚመስለው። የአባቴ የወለደኝ ኢትዮጵያዊ ነው፣ ፒውርሊ ኢትዮጵያዊ ነው። የእሱ ስም ነው። በብዙ በምሰራቸው ነገሮች አሁን ቅድም ሲጀምር የፋሽን ኢንዱስትሪ ብዙም የማይታወቅበት ጊዜ ላይ እንኳን ወደ ፋሽኑ ኢንዱስትሪ ስገባ እኔ በምሰራው በየትኛውም ስራዬ ላይ ኢንካሬጅ አርገኛል። በሁሉም ስራዎቼ ላይ ከጎኔ ስለነበረም ስቲል ናው ስላለም እግዚአብሔር ይመስገን የእሱንም ስም ለምን አላስጠራም ከሚል ከማሪዮ የሚል ስያሜ ሰጥቼ ትምህርት ቤቱን እየከፈትኩ ነው። አደ ሴም ታይም ደግሞ ብራንዳችን ማሪዮ የሚባል የኮስሞቲክስ ካምፓኒ አለ በዓለም ደረጃ ትልቅ የሆነ ከእሱ ጋር አንድ ላይ ስለምንሰራ የእሱንም ስም ይዘን አንድ ላይ ነው እንግዲህ የፋሽንና ቴክኖሎጂ ኢንስቲትዩት ቦሌ ላይ እየከፈትን ነው። አዎ እንግዲህ የሰኒ ሀሳብ እኔ እንደገባኝ በኢትዮጵያ ወይም ደግሞ ሜዲን ኢትዮጵያ የሚል ትልቅዬ ብራንድ ደማሪዎስ በሚል ስያሜ ገንብቶ በኢንተርናሽናል መድረኮች ላይ አሁን ሚላን፣ ኒውዮርክ፣ ፓሪስ እንደምንላቸው የፋሽን ከተሞች ኢትዮጵያንም አንዷ የፋሽን ከተማ ለማድረግ ሀሳብ እንዳለሽ አውቃለሁ። እጅግ በጣም ኦልሬዲ፣ ኢትዮጵያ የፋሽን ከተማ ናት ማለትም እምችላለሁ። ከምን አንግል ነው? ብዙ ኢንተርናሽናል ዲዛይነሮች መቶኛ ሀገር ላይ ከጥጥ ጀምሮ ቦታ ተሰጥቷቸው ፕሮዲውስ ያደርጋሉ። በአብዛኛው እዚህ ሀገር ላይ አይታወቁም እንጂ ኤክስፖርት ስታንዳርድ የሚሰሩት እኛ ሀገር ላይ አሉ። መሬት ይዘው የእኛን ጥጥ እያመረቱ የእኛን ምርት ወደ ዓለም አቀፍ ገበያ እያቀረቡ ያሉት። ስለዚህ እኛ ኢትዮጵያውያን አንድ ላይ ተባብረን ብንሰራ ደግሞ የፋሽን ኢንዱስትሪ ኢትዮጵያ ማትሆንበት፣ ምርቱ እኮ የእኛ ነው። ጥጡን ብትወስጁ ሀንድ ፐርሰንት በአራቱም ሲዝን ላይ መለበስ የሚችል ነው የትኛውም ቦታ ላይ መድመቅ የምትችበት ነው የሌለን ምንድ ነው ቴክኖሎጂው ነው ቴክኖሎጂው እንዳይመጣ ደግሞ ያገዱን አንደኛ ቢሮክራቲክ የሆኑ ይሾዎች አሉ እነዛ ምንድናቸው ብዙ ኢንዱስትሪያል ፓርኮች ቢኖሩንም የቴክስታይል ኢንዱስትሪው አሁን አሁን ነው ከዚች አስር ዓመት ወዲህ ባለው ነው እየደመቀ የመጣው። አልባሳቶቹንም ብትወስጂ ድሮ በምን ለብሳቸው ምንድነው፣ በበዓል ቀናት ብቻ ነው። አሁን ላይ ሞደርን እየሆኑ ሁላችንም እየለበስናቸው ነው ያለ ነው እና በለት ተለት ውሏችን ላይም ብንለብሳቸው ቀለል ብለው መጥተዋል። ኢንዱስትሪው በደንብ ማደግ የሚችል ስለሆነ ኢትዮጵያ የፋሽን የአፍሪካ አጠቃላይ አፍሪካ ሀብ እንደመሆኗ መጠን የፋሽን ከተማ ማትሆንበት ምክንያት የለም። ሌላው በጣም ትኩረት አድርገሽ ከምትሰሪባቸው ጉዳዮች ውስጥ አንዱ መለስ ስንል እንዳልሹ ከጥጥ ተጀምሮ ነው እንግዲህ አድጎ አድጎ እስከሚለበስ ጨርቅ ድረስ ሆኖ የሚመጣው ና በዚህ መሀል ላይ በጣም በርካታ እናቶች ሴቶች የሚያባክኑት ጉልበት የሚለፉት ድካም አለ ና እሱ ላይ መስራት እንደምትፈልጊ እሱ ላይ ምንድነው not only ሴቶችና እናቶች ብቻ ሳይሆን የህፃናት ጉልበት ብዝበዛም ጭምር አለ። በአብዛኛው እሱ ላይ እየሰራሁበት ነው ያለሁት። ምንድነው የሽመናው just በካልቸራል መንገድ ብቻ እንዳይሆን ሞደርን የሆኑ ማሽነሪዎችን ተጠቅመን ለምሳሌ አንድ ሽመናን አንድ ነጠላ ለመስራት 15 ቀን ቢፈጅብን ሞደርን የሆኑ ማሽኖችን ተጠቅመን በአንድ ቀን መስራት የምንችልባቸው መንገዶች አሉ። ስለዚህ ቴክኖሎጂውን ወደዚህ አገር አምጥተን አንደኛ የህፃናት ጉልበት እንዳይበ ገንዘብ የኛም አቅም እንዳይባክን። ጊዜ አለ፣ ገንዘብ አለ፣ ኢነርጂ፣ ያ ሁላ እንዳይሆን ወደ ሞደርናይዜሽኑም ወስደን ባህሉና መልኩን በጠበቀ መንገድ ማለት ነው። ስለዚህ ወደ ፕሮዳክሽን መግባት የምንችልበት ይችላልበት ነገ ላይ እያሳደግን ስንሄድ የተለያዩ ጋርመንቶች ከውጭ ሀገርም ኢንቨስተሮችን ወደዚህ አገር በመሳብ የተለያዩ ስራዎችን ስለምሰራ አብረን ቴክኖሎጂውን አምጥተን አብረን መስራት የምንችልበት መንገድ ላይ ያው ትልቅ የሆነ ጥናት ይፈልጋል። በኔ አቅም ብቻ የሚሆን አይደለም። ስለዚህ የሚችሉ ግለሰቦችም የመንግስት አካላትም ኮላቦሬት አድርገው አሳድገን መሄድ የምንችልበትን መንገድ እፈልጋለሁ ና እየሰራሁበትም ነው በሱ ላይ ስለዚህ ፋሽን ዲዛይኒንግ ቴክኖሎጂ ስኩል ስንል ሞር ቴክኖሎጂ የሚያተኩረው እንደዚህ አይነት ነገሮች ላይ ነው እንዴት ቶሎ ፕሮሰስ አድርገን ለአልባስነት ማቅረብ እንችላለን የሚለው ላይ ነው ትኩረት የሚያደርገው አዎ ሁለቱም ላይ ነው የሚያደርገው አንደኛ ከዲዛይን ጀምሮ ይሄ በድሮ ዲዛይን አሁን አዲስ ቴክኖሎጂ ያመጣቸው እንትኖች አሉ ለምሳሌ ቱዲ ስሪዲ ዲዛይኖች አሉ እነዚህን ቴክኖሎጂዎችን ቴክኖሎጂውንም አንድ ላይ ኮምባይን አድርገን የፋሽኑን ኢንዱስትሪ ታይም ሉዝ ሳናደርግ ማለት ነው የታይም ኮንሰምፕሽናችንን ቀንሰን ኤነርጂ ኮንሰምፕሽናችንንም ቀንሰን የምናባክነውንም ገንዘብ ቀንሰን ማለት ነው ስለዚህ ቴክኖሎጂውን በያዘ መንገድ ለመስራት ነው ስለዚህ የቴክኖሎጂው ፓርት ላይ የፋሽኑን ኢንዱስትሪ ወደ ቴክኖሎጂ በማምጣት ነው አንድ ላይ ኮምባይን አድርገን የምንሰራው መልካም እንግዲህ ሌላ ከፋሽኑ ወጣ ስንል ደግሞ ሰኒ የምትሳተፊባቸው በርካታ የበጎ ስራዎች አሉ ስለ እነሱም የተወሰነ በይን ምን ምን ላይ ነው ትኩረት አድርገሽ የምትሰሪው የትኛው ችግራችን እንደ ሀገር በጣም በርካታ ችግሮች በጣም በጎ ፍቃድ የሚያስፈልጋቸው ሀሳቦች አሉብንና አንቺ የምትሰሪው ትኩረት አድርገሽ ምን ላይ ነው እኔ እውነቱን ለመናገር ብዙ ጊዜ ያው ሰው ስለሚሰራው ስራ በጎ ስራ ላይ ይሄን ሰራለሁ ይሄን ሰራለሁ ማለት ያን ያህል ተገቢም ነው ብዬ አላስብም። ግን ለሌሎች ትምህርት እንዲሆን ስለምፈልግ ብዙ ጊዜ የተጎዱትን መርዳት ደስ ይለኛል። ኖሮኝ ሳይሆን ካለኝ ከትንሹ ነገር ሰብዓዊ ማንነት ስላለኝ ያ ሰብዓዊ ማንነቴ ያስገድደኛልና ይሄን አደረግኩ ይሄን አደረግኩ አይደለም። ብዙ ጊዜ አለ አይደል አቅም አጥቶ የተጎዱትን መማር እየፈለጉ መማር ኦፖርቹኒቲውን ያጡ ሰዎችን በእንደዚህ አይነት በትንሹ እኔ በቻልኩት አቅም ማገዝ ወዳለሁ። ከዛ ውጪ አሁን ላይ ብሰራ ብዬ እንዲሁ አልሰራሁም ብዬ ራሴን መወቅስበት ነገር ምንድ ነው ብዙ ወጣቶች አሉ በጣም ታለንት ያላቸው መድረክ ያላገኙ፣ አጋጣሚውን ያላገኙ ስራ አጡ ሆነው በየቤታቸው ቁጭ ብሎ የሚያማርሩ ወጣቶች አሉ። ለእነሱ ኦፖርቹኒቲን ብፈጥር በምችለው አጋጣሚ አብሬያቸው መስራት ብችል ያው ሁሉንም አይደለም ለሁሉም መድረስም አትችም። ግን በተቻለ አቅም ለወጣቶች የስራ እድልን ብፈጥር የሚለው ሁልጊዜ ያንገበግበኛል ና እሱን ብሰራው ወጣቶችን ብቻ ሳይሆን አገሩን ረድቻለሁ ብዬ ነው የማስበውና የተለያዩ ፕሮጀክቶች አሉኝ በዛ ስራ ላይ ያው ለወደፊት ከሰራው በኋላ ደግሞ ብመጣና ብናወራ ደስ ይለኛል። ደስ ይለኛል እኔም እሱ ተሳክቶ ያው ቀደም ሲል እንዳልሽ ሃምሳ ሎሚ ላንድ ሰው ሸክም ነው ለሃምሳ ሰው ጌጡ ነው ይባላልና አንቺ በቻልሹ አቅም የቻልሹን ካገሽ ሁሉም ሰው የተሰማራበት ዘርፍ በሚችለው አቅም ካገዘ ማንለወጥበት ማናድግበት ለተቸገሩ ማንደርስበት መንገድ አይኖርም ብዬ አስባለሁ። ሰኒ ስላገኘውሽ በጣም ደስ ብሎኛል። እኔ ጋር ያሉትን ጥያቄዎች አጠናቀቅ ያለው ባልደረቦቼ ትብለጥና ሀብትሽ ግን ከዛኛው ስቱዲዮ ጥያቄ አለን እያሉኝ ነው። የእነሱን ጥያቄ እንስማና ምላሽ ትሰጫችኋለሽ። እሺ ሳኒ እንዴት ነሽ? ልጠይቅሽ ወይስ ትቀድሚያለሽ? ፈርስት ሌዲ ሰናይት እንኳን ደስ ያለሽ። በቀድሚያ ለከፈትሽው ተቋም ማለት እፈልጋለሁ አስቀጥዬ የማንሳው ጥያቄ ከፕሮፌሽናል ከፕሮፌሽናሊዝም ጋር የተያያዘ ጥያቄ ነው። ፕሮፌሽናሊዝም እንግዲህ በተለይም በፋሽን እና በሞዴሊንግ ላይ ዋነኛ ፖይንት ነው ብዬ አስባለሁ። በተለይም ደግሞ ሞዴሊንግ የራሱ የሆነ ዓለም አቀፍ ህጎች ስላሉት በርካቶች የሚሳተፉት ከዛ ህግ ነው። በአጋጣሚ ሆኖ አንቺ ያው ቅድም ባረግሹ ንግግር የገባሽበት ፈልገሽ ሳይሆን በመንገድ ባቋራጭ እንግዲህ ያንቺ ጣፍንታሽ ሆኖ ሊሆን ይችላል፣ ወደዛ ሙያ ገብተሻል። ነገር ግን አንዳንድ ኢትዮጵያ ውስጥ አሁን የምናያቸው ነገሮች ይችላሉ ሞዴሊንግ ሞዴል መሆን እየቻሉ ራንዌይ ሞዴል ሊሆን ይችላል ወይም ደግሞ ፋሽን ላይ መስራት የሚችሉ ሰዎች አቅም እያላቸው በተለያዩ ሰቶች ወይም ደግሞ ከተቋሙ ሲስቶት ሊሆን ይችላል መንገዳቸውን ሲስቱ እናስተውላለን። ከዛ ባለፈም ደግሞ ለሞዴሊንግ የማይሆኑ አይነት ሰዎች ሆኖ ደግሞ ሞዴሊንግ ላይ የምናያቸው ሰዎች አሉ እና እነዚህ ሁለት የመጣረስ ነገሮች አሉ እና በሞዴሊንግ ፕሮፌሽናሊዝም ጋር በተለይ አሁን ቅድም ያነሳሽው ይሄ ፎቶሾ የፎቶ ሞዴሊንግ እና የራንዌይ ሞዴሊንግ ኢትዮጵያ ውስጥ አሁን እየተነቃቀ ያለ ነገር ነው እና ነገር ግን እነዚህን ነገሮች ያለማወቅ በደንብ ያለመረዳትና ይሄ ፊዚካሊ ካሉ ነገሮች ብቻ ላይ ወደዚያ መግባት ይቻላል ተብሎ ምናልባት አንዳንድ ወጣቶች ደግሞ መንገዳቸውን የሳቱበት ነገር አለና ፕሮፌሽናሊዝምን በተለይም ከሞዴሊንግ እይታ አንጻር እንዴት አንቺ ትገልጫዋለሽ የሚለውን ነገር እንድታብራሪልኝ ነበረ ግ በጣም ጥሩ ጥያቄ ነው። ፕሮፌሽናል ሞዴሎች እኛ ሀገር አሉ የሚለውን ነው መጀመሪያ ላይ ራሴን የምጠይቀው፣ ምክንያቱም የሞዴሊንግ ኢንዱስትሪው ያን ያህል ያደገ አይደለም። አልፎም ትምህርት ቤቶች ልጆች ክህሎትን መውሰድ የሚችሉባቸው ትምህርት ቤቶች የሉም፣ መማር የሚችሉባቸው። ስለዚህ ይሄ ትልቁ ከፍተኛው ጥያቄ ነው እና ያንን ልጆች ትምህርት ገብቶ የማይማሩ ከሆነ ሞዴሊንግ ሲባል ልጆች ምንድን ነው አሁን ብዙ ጊዜ የሚያስቡት ቁመቱ ረጅም የሆነ ቀላ ያለ ቀጭን የሆነ ማንኛውም ሰው ሞዴል ሊሆን ይችላል ነው ሞዴል በይት ሰልፍ ምንድን ነው የሚለውን በምንወስድበት ጊዜ ሞዴል ሳምፕል መሆን ነው። ገጽ የገጸ ባህሪ ሊሆን ይችላል። የምታሳየው የምታንጸባርቀውን ነገር የትኛውንም አሴ ሳምፕል ጥሩ ኢሜጅ ማስተላለፍ መቻል ነው። ስለዚህ ብዙ ሰዎች የተሳሳተ ኢሜጅ ይኖራቸዋል። ሞዴል ማንም ሰው ለ ለኔ ማንም ሰው ሞዴል ሊሆን ይችላል። እንዳል እንዳልኩኝ የሞዴሊንግ ኢንዱስትሪውም ይከፋፍለዋል። ራንዌ ሞዴል መሆን ያለበት ቁመቱ ከሜትር ሰባ በላይ ሆነ ይላል። የፎቶ ሞዴሊንግ የሆነ ጥሩ ኢሜጅ፣ ጥሩ ፊዚካል አፒሪያንስ ያለው ሊሆን ይችላል። የተለያየ የሞዴሊንግ ሴክተሮች አሉ። ስለዚህ እንደዚህ አይነት ችግሮችን ልጆች የ የተሳሳተ ኢሜጅም ህብረተሰቡም የተሳሳተ ኢሜጅ እንዳይ ወስድ ፕሮፌሽናል የሆኑ ትምህርት ቤቶች መከፈት አለባቸው ነው። ፕሮፌሽናል ሞዴሊንግ ኢንዱስትሪ ባይ ኢትሰልፍ እንደ ፕሮፌሽን መሰጠት ያለበት ነው ብዬ ነው ማስበውና እንግዲህ ትምህርት ቤት እኛም በዚሁ አጋጣሚ እየከፈትን ነው ፕሮፌሽናል የሆነ ሲስተም ውስጥ ለማስገባት ስለዚህ ጥሩ ኢሜጅ ይዘው የሚወጡበትን ትምህርት ቤቶችን ቢውልድ ካደረግን እነዚህ ስህተቶች ይቀረፋሉ ብዬ ነው አሴ ፕሮፌሽን መወሰድ አለበት፣ ነው አስ ጀስት እንደ ምንድ ነው እንደ ቅንጡ ስራ ኦር ዛሬ ተሰርቶ ነገ እንደሚያልቅ ኦር ጀስት የራሳቸውን ኢሜጅ ብቻ የሚያሳዩበት ሳይሆን፣ እዛ ጋር ሞዴል ነኝ ብሎ አንድ ሰው ሲቀርብ ምንን ነው ይዞ የሚመጣው፣ ምንን ነው ለህብረተሰቡ የሚሰጠው፣ ሜሴጅ ምንድ ነው ከሚለው አንግል ነው መታየት ያለበት ብዬ የማስበው። በጣም ጥሩ መልሳለች። ብሎኛል አሪፍ ቴንጋ መሰገናለሁ ሰንዬ። እኔ ደግሞ አንድ ጥያቄ መጠየቅ እፈልጋለሁኝ እንዳው በትንሽም ቢሆን በቅርበት አውቅሻለሁኝና እጅግ በጣም ታታሪ ሴት ነሽ፣ ብርቱ ሴት ነሽ፣ ሀገርሽን በጣም ወዳድ ነሽ። ያም ደግሞ እስከዚህ ድረስ አምጥቶ በርካታ ቦታዎች ላይ እንድትሰሪ አድርጎሻል። ከዛም አልፎ ትምህርት ቤቱን ጀምረሻል። ይሆን ያህል ስቴፕም ሄደናልና ይሄ ትምህርት ቤት ሲሰራ እንግዲህ ዳማሪዮስ ፋሽን እና ቴክኖሎጂ ኢንስቲትዩትን ስታቋቁሚ ህልምሽ ከፍተኛ እንደመሆኑ ተማሪዎች ከሌላ ሀገራት ጋር ትስስር እንዲያደርጉ ጥሩ ትስስር ፈጥረው ደግሞ የራሳቸውን ማንነት በደንብ እንዳልሽው ኢትዮጵያ ውስጥ ብቻ ከመቅረት ባለፈ ወጣ ብሎ ኢንተርናሽናሊ እድሉን ከማግኘት ጋር ደግሞ በደንብ እየሰራሽ ነው። ብዙ ቻሌንጆች እየገጠሙሽ እንደነበሩም አውቃለሁኝ እና እንዳው ዛሬ ላይ ይህን ሁሉ ነገሮች እያለፍሽ ለመክፈት ሩብ ጉዳይ ላይ ሆነሽ ነገሮችን መለስ ብለሽ ስትቃኝ የሚሰማሽ ስሜት ምን ይመስላል የሚለውን ነገር ማወቅ ፈለኩኝ። እሺ፣ ከቻሌንጆቹ ብንጀምር። ቻሌንጁ በጣም ብዙ ነው። ከቢሮክራሲው ጀምሮ የፈተኑን ብዙ ችግሮች ነበሩ። ነገር ግን ቪዥናችን ህልማችን ነው ትልቅ ነው ህልማችን ስል ይሄን ትምህርት ቤት የምከፍተው እንደ ባለቤት እኔ ብሆንም የህዝቡ ነው ብዬ ስለማስብ ነው እኛ ብዬ የማወራው። እና ችግሮቻችን እጅግ በጣም ብዙ ናቸው። ነገር ግን እነዛን ችግሮች ተጋፍጠን የምንሄድባቸው መንገዶች ደግሞ ትግስት ብቻ ነው ብዬ የማስበው። ስለዚህ ቻሌንጆችን ተጋፍጬ ወደፊት ሲሄድ ለአንድ ሰው እንጀራን መክፈት ከቻልኩኝ ለአንድ ሰው እኔ ሳላስብ እንግዲህ እግዚአብሔር ፈቅዶልኝ ያመጣልኝን መድረክ እየቻለ አቅሙን ላጣ ሰው ለአንድ ሰው ኦፖርቹኒቲውን ብሰጥ ብዬ ነው ወደፊት እየተጋፈጥኩ እና ቻሌንጆችን አልፌ በትግስት እየሄድኩ ያለሁት። ኢንዱስትሪው በጣም አስቸጋሪ ነው። ያው ትምህርት ቤት አይደለም። አንድ ትንሽ እየሱቅም ሲከፈት ብዙ ችግሮች ይኖራሉ ከመጀመሪያው ከቤዝመንቱ ጀምሮ። ነገር ግን አልፎም ተርፎ ደግሞ የፋሽን ኢንዱስትሪ ሲባል ኢሜጁም የተወሰነ ቅድም ጋዜጠኛው እንደጠየቀኝ የተወሰነ የተወላገደ ኢሜጅም ስላለው ሰዎች ልጆችን ልኮ ለማስተማር እንኳን ያን ያህል ፍቃደኛ ማይሆኑበት አጋጣሚዎች ነበሩ ካሁን በፊት ላይ። ስለዚህ አሁን ላይ እኛ የከፈትነው ፕሮፌሽናል የሆነ ትምህርት ቤት ፕሮፌሽኑን ጠብቆ ለኛው ወጣት ዓለም አቀፍ ስቴጆችን ማግኘት የሚችሉበት ልጆች እዚህ ሀገር ላይ ብቻ ሊሚትድ ሆኖ እንዳይቀሩ የውጭ ዓለሙንም ያለውን ኢንዱስትሪ ወደ አገር ውስጥም ሄዶ ተምረው ሰልጥ ነው ወደዚህ እንዲመጡ ከተለያዩ ዩኒቨርሲቲዎች ጋር ኮላቦሬሽን አንድ ላይ አድርገን ነው ኦልሞስት ወደ ዘጠኝ ዩኒቨርሲቲዎች ጣሊያን ሀገር ላይ፣ ፈረንሳይ ላይ የተለያዩ ቦታዎች ላይ ያሉ ከእኛ ጋር ኮላቦሬት የሚያደርጉ አሉና እኛ ጋር የሌለውን እስኪል ውጭ ሀገር ላይ ሄዶ ለምደው መጥተው ተምረው መጥተው አገር ውስጥ ላይ ሲመለሱ ትልቅ የሆነ የፋሽኑን ኢንዱስትሪ ማሳደግ የሚችሉ ልጆችን ለማብቃት ነው። እና ያው ከችግሮች ብንጀምርም ሳክሰሱ የሚጣፍጥ ስለሆነ ተጋፍጠን ወደፊት እየሄድን ያለ ነው። ያሉንን ችግሮች ደግሞ ቀስ እያለን እንፈታቸዋለን ብዬ ተስፋ አደርጋለሁ። ስለዚህ ትምህርት ቤቱ ሬዲ ነው። ተማሪዎችን ኦልሞስት ለመመዝገብ ተዘጋጅተናል። ቻሌንጆችን ኦረዲ አልፈናል ብዬ ነው የምናገረው። መልካም ተብሊና ሀብትሽ፣ ስለነበራችሁ ጥያቄ ከልብ አመሰግናችኋለሁ። መቼም ሀሳብን ሀሳብ ያነሳዋልና ትብሊ ሲጠይቁ ምን ማንሳት ፈለግኩኝ? ትብሊ ስለ ትምህርት ቤቱ መቋቋም ቻሌንጅ ጠየቀችሽ። አንቺ ደግሞ በጣም በርካታ ቻሌንጆችን አልፈሽ ነው። መቼም አንድ ሰው ስኬት ላይ ወይም ደግሞ ትልቅ ደረጃ ላይ ሲደርስ በህይወቱ ብዙ ተግዳሮቶች ይገጥሙታል እና የሰኒ ከፍተኛው ቻሌንጅ ዛሬ ላይ ለመቆም ምን ነበር? የእኔ ከፍተኛው ቻሌንጅ ብዙ ቻሌንጆች አሉ። ከቻሌንጆች በላይ ቻሌንጅ ማለት ቢሮክራሲ ነው ለኔ። መጋፈጥ የምትችያቸውና ማትችያቸው አሉ። መሆን ሲችሉ እንዳታደርግ የሚገድቡ ሲስተሞች አሉ። ለምሳሌ አንድ እንዲሁም በዚሁ አጋጣሚ አንድ ነገር እንገርሽና እዚህ ሀገር ላይ ፕሮዲስ ያደረግኳቸውን አልባሳት ፓሪስ ላይ ሾው ይዤ ሄጄ ተመልሼ ስመጣ የተቀረጥኩበት ጊዜ አለ። የራሴን እዚህ ሰርቼ የወሰድኳቸውን ተመልሼ ስመጣ አልባሳቱን ተቀርጬ የገባሁባቸው ጊዜያቶች አሉ። እነዚህ ትልቅ ቻሌንጆች ናቸው። ባርደን ነው፣ ምክንያቱም ፕሮዳክሽናችን ወደ ውጭ እንዳይወጣ ትልቅ የሆነ ችግር አለ። በሁለተኛ ብነግርሽ አሁን ላይ ደህና ነው። እንዲሁም የክሬዲት ካርድ ሲስተምም አለ አልባሳቶቻችን ለውጭው ዓለም እንዳንሸጥ የሚገድቡን ሲስተሞች አሉ ከባንኪንግ ሲስተም ጋር የተያያዙ ኦንላይን ብናደርግ እንኳን ክሬዲት ካርድ ስለሌለ ሰዎች ልብሶቻችንን ሊገዙ አይችሉም። ምርት እዚህ ሀገር ነው የሚቀረው ለኤክስፖርት ስታንዳርድ የሚሄደው ብቻ ካልሆነ በስተቀር ማለት ነው። ስለዚህ በአብዛኛው እነዚህ እነዚህ ቻሌንጆች አሉንና እና ሊቀረፉ ብዬ መንግስትን የምጠይቃቸው ቻሌንጆች ኢንዱስትሪው እንዳያድግ ቅርብ ለቅርብ ተቀራርበን መስራት እንችላለን። ስለዚህ እነዚህ ችግሮች ቢቀረፉልን ኢንዱስትሪውን ብዙ ማሳደግ እንችላለን ብዬ ነው የማስበው። በግል የምላቸው ቻሌንጆች አይደሉም እነዚህ የማስ የሁላችንም ቻሌንጆች ስለሆኑ ማለት ነው። የሁላችን የሁላችንም ቻሌንጆች እንዲሁም ደግሞ ለኢንዱስትሪው ማደግ ትልቅ ተግዳሮት የሚሆኑ ጉዳዮችም ስለሆኑ ያው የሚመለከታቸው አካላቶች በሚው ጊዜ ምላሻቸው መልካም ይሆናል ብዬ አምናለሁ። ሰኒ ስለመጣሽ በጣም አመሰግናለሁ። አብረን ስለሰጠሽኝ ቆይታ በኔም በተመልካቾችም ስም አመሰግናለሁ። እኔም እጅግ በጣም አመሰግናለሁ። እሺ ተመልካቾቻችን፣ የዛሬው እጅ ከምናችን ያያችሁትን ይመስል ነበር ከ ከኢንተርናሽናል ሞዴል እንዲሁም የፋሽን ዲዛይነር ሰናይት ማሪዮ ጋር ቆንጆ ቆይታ አደረግ። መልካም ጊዜ